የአማራ ህዝብ ድርጅት ፕሬዝደንት የፕሮፌሰር አስራት ወልደየስ የቀብር ስነ ስርዓት ወዳጅ ዘመዶቻቸው የማሃድ አባላትና ደጋፊዎች፣ እንዲሁም አምባሳደሮች እና ዲፕሎማቶች በተገኙበት ተፈጽሟል። ለዝርዝር ዘገባው እስክንድር ፍሬው። ለአመታት ለበሽታ አለቃው ነበሩ የሚታዘዛቸው። በሙያቸው በርካቶችን ሲያስጥሉት አንቱ ተሰኝተውበታል። አሁን ግን ሊታዘዙለት ተረኛ ሆኑ። እናም እስከ ወዲያኛው አሸለቡ። እውቁ የሕክምና ባለሙያ ፕሮፌሰር አስራት ወልደየስ ዛሬ በቀብራቸው ስነ ስርዓት ላይ የተገኙ የሙያ ማህበራትና የፖለቲካ ድርጅቶች ተወካዮችም ይህንኑ አጉልተውታል። ፕሮፌሰር አስራት የተወለዱት ሰኔ 12 ቀን 1920 በአዲስ አበባ ከተማ ነው። ሶስት ዓመት እንደሞላቸው ወደ ድሬዳዋ በመሄድ የቤተ ክርስቲያን ትምህርት ሲከታተሉ የትምህርት ህይወታቸው ጀመረ በስኬት እናም ባሳዩት ብልጫ አለቃም ነበሩ። ፈረንሳይ ትምህርት ቤት ዘመናዊ ትምህርት ለመከታተል በመሰናዳት ላይ ሳሉ ጣሊያን አገራችንን ወረረ፣ እናም ትምህርቱ ተቋረጠ። ከነጻነት በኋላም አያታቸው ከግዞት ሲመለሱ ትምህርታቸውን በ1934 አዲስ አበባ በተፈሪ መኮንን ትምህርት ቤት ቀጠሉ። በ1935 ባሳዩት ከፍተኛ የትምህርት ብልጫ የከፍተኛ ትምህርት አግኝተው ወደ አሌክሳንድሪያ ሄዱ። በዚያም ባሳዩት የትምህርት ብልጫ የመኝታ ክፍል ኃላፊ ሆነው ነበር። የእንግሊዝ ዩኒቨርስቲዎች ለመግባት የሚያስችለውን የሁለት አመት ትምህርትም በአንድ አመት አጣ ተጠናቀቁ። በእንግሊዝ ኤደንብራ ዩኒቨርሲቲ ገብተው የሕክምና ትምህርታቸውን የተከታተሉት ፕሮፌሰር አስራት ስራቸውን የጀመሩት በልዕልት ፀሐይ ሆስፒታል ሲሆን ከአምስት ዓመታት አገልግሎት በኋላ እንደገና ወደ ብሪታንያ ሄደው በሮያል ኮሌጅ ኦፍ ሰርጀንስ በቀዶ ሕክምና ልዩ ትምህርት ቀስመዋል። በልዕልት ፀሐይና በጥቁር አንበሳ ሆስፒታሎች ከሰላሳ ዓመታት በላይ በቀዶ ሐኪምነት የሰሩት ፕሮፌሰር አስራት የቀድሞው የኃይለስላሴ ስላሴ የአሁኑ የአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲ የመጀመሪያው ኢትዮጵያዊ የዲንም ነበሩ። የልዕልት ፀሐይ ሆስፒታል ዳይሬክተር በመሆንም አገልግለዋል። በሌሎች በርካታ ቦታዎችም ከማገልገላቸውም በላይ የተበረከቱላቸው ሽልማቶችም ጥቂት አይደሉም። ፕሮፌሰር አስራት በዚህ ሙያቸው ስላሳዩት ብቃት ብዙ ተነግሮላቸዋል። አስራት የሚባል ጠበል ፈልቋል ሲሉኝ ወደዚህ መጣው ብሏል አንድ በሽተኛ ዝናቸውን ሰምቶ ለህክምና ሲገሰግስ። ዛሬ በቀብር ስነስርዓታቸው ላይ የተገኙ ተናጋሪዎችም ይህንን አስምረውበታል። አፍሪካም እንዲህ ያለ ሰው አላት እንዴ የሚያስብሉና የሚያስመኩ ናቸው ያሉት ብጹዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃን ጳጳሳ ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት ፕሮፌሰሩ የሰራተኛ ሰራተኛ ነበሩ ሲሉ አሞካሽተዋቸዋል። የአዲስ አበባ ዩኒቨርሲቲን የህክምና ፋክልቲ በመወከል የተናገሩት ዶክተር ግርማ መላኩም ኢትዮጵያ ውስጥ ያሉ ሐኪሞች ሁሉ በቀጥታም ይሁን በተዘዋሪ የፕሮፌሰር አስራት የሙያ ልጆች ናቸው ብለዋል። ስለ ፕሮፌሰር አስራት ሲነሳ የአብዛኛው ሰው አእምሮ የሚያያይዛቸው ከቀዶ ህክምና ጋር ነው ያሉት ተወካዩ አስራት በአጠቃላይ ህክምና እናም ተወዳዳሪ የላቸውም ብለዋል። የኢትዮጵያ ዲሞክራሲ ኃይሎች አማራጭ ምክር ቤትና የመአሕድ ተወካዮችም ስለ ፕሮፌሰር አስራት የፖለቲካ ህይወት የየበኩላቸውን ተናግረዋል።